እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 48 ላይ አለያም በ0998 948 ላይ ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። የኢትዮጵያም ባህር በር የማግኘት እንቅስቃሴ ማንም አያስቆመውም አሉ ጠቅላይ ሚኒስትር ዐብይ አህመድ። ውጊያ ከተነሳ ውጤቱ ግልጽ ነው፣ አስተማማኝ አቅም አለን ብለዋል ጠቅላይ ሚኒስትሩ ዛሬ በጉዳዩ ላይ ለፓርላማ በሰጡት ማብራሪያም ኢትዮጵያም ባህር በር የማግኘቷ ጉዳይ የማይቀር በመሆኑ ዓለም አቀፉ ማኅበረሰብ እንዲያሸማግልና መፍትሄ እንዲያመጣ ጠይቀዋል። እውነተኛ ፍትሕ ካልተረጋገጠ በማንኛውም ሰዓት ጦርነት ሊነሳ እንደሚችል የተናገሩት ጠቅላይ ሚኒስትሩ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብለዋል ለማን ለኢትዮጵያ ምክንያቱም ጠቅላይ ሚኒስትሩ እንዳሉት ኢትዮጵያም ቀይ ባህርን ያጣችበት መንገድ ህጋዊነት የሌለው የካቢኔ ወይም የምክር ቤት አሊያም የኢትዮጵያ ህዝብ ውሳኔ ያላረፈበት ነውና ጉዳዩ ደግሞ ዛሬ የጀመረ ሳይሆን ከኤርትራ ጋር እርቅ ከወረደበት ጊዜ ጀምሮ ጠቅላይ ሚኒስትር ዐብይ ራሳቸው ለኤርትራ መንግሥት በተለያየ ጊዜ ሲያነሱና ሲጠይቁ መቆየታቸውን አብራርተዋል። ከኤርትራም ቀና ምላሽ ባለመገኘቱ ሳይሳካ ቀረ እንጂ አሁንም ቢሆን የኢትዮጵያ መንግሥት ባሕር የማግኘቱ ጥያቄ በሕጋዊና በንግግር ይፈታል የሚል እምነት እንዳለው የጠቀሱት ጠቅላይ ሚኒስትሩ ዓለም አቀፉ ማኅበረሰብ እንዲያሸማግል ጠይቀዋል። አሜሪካም፣ ቻይናም፣ ሩሲያም አውሮፓና አፍሪካን በስም ጠርተው ኢትዮጵያ ባሕር የማግኘቷ ጉዳይ የማይቀር በመሆኑ ቅድሚያም ለሰላም ነውና አሸማግሉን ብለዋል። ቱሪስቶችን የጫነ አንድ የኬንያ አውሮፕላን ተከስክሶ 11 ሰዎች መሞታቸው ተነገረ። አስሩ የውጭ ዜጎች መሆናቸውን፣ ስምንቱ የሃንጋሪና ሁለቱ ጀርመናውያን ናቸው። ቱሪስቶቹ በዓለም ታዋቂ የሆነውን የማሳይ ማራ ፓርክን ለመጎብኘት ሲጓዙ ነው አደጋ ያጋጠማቸው ተብሏል። ከሞምባሳም 30 ኪሎ ሜትር ርቀት ላይ ከምትገኘው የባህር ዳርቻዋ መዝናኛ ስፍራ ዲያኒ ተነስተው ሲጓዙ ዛሬ ንጋት 11 ሰዓት ተኩል ላይ አውሮፕላኑ ከተከሰከሰ በኋላ በእሳት መያያዙን የኬንያ መገናኛ ብዙሃን ከመዘገባቸው ውጪ የአደጋው መንሴ እስካሁን አልታወቀም። የሱዳን ፈጥኖ ደራሽ ኃይል በሰላማዊ ሰዎች ላይ የጅምላ ግድያ እየፈጸመ ነው ሲል የመንግስታቱ ድርጅት ወነጀለ። የሱዳን መንግስት ጦር ከምዕራብ ቁልፍ ይዞታ ለቆ መውጣቱን ያረጋገጠ ሲሆን ይህም እንደ ትልቅ ሽንፈት ተቆጥሯል። ተባብሶ በቀጠለው የሱዳን የእርስ በርስ ጦርነት ቁልፍ የምዕራብ ከተማም ኤልፋሸርን ፈጥኖ ደራሽ ኃይል መቆጣጠሩ የውጊያውን መልክ የሚቀይር ነው ተብሏል። በከተማው በውጊያ መሃል መፈናፈኛ ያጡ ነዋሪዎች እየተገደሉና ከእግድያ ያመለጡ በረሃብ እየተሰቃዩ መሆናቸውን የመንግስታቱ ድርጅት ይገልጻል። እርዳታ ወደ ከተማ መግባት ባለመቻሉ ነዋሪዎች ምግብ ለማግኘት ሰባት ቀን በእግር መጓዝ ይኖርባቸዋል የቻለ ከሰባት ቀን ጉዞ በኋላም የእርዳታ ጣቢያ ደርሶ ነፍሱን ሲያተርፍ፣ ያልቻለ ከመንገድ ይቀራል። በጦርነት የቆሰሉ መንፈሳቸው የደከመ በረሃብና ውሃ ጥም የከሱና የገረጡ ልጆች፣ ጎልማሶችና ሴቶች የሚቀመስ ለማግኘት ለቀናት ሲጓዙ ማየት እጅጉን ልብ ይሰብራል ይላሉ የእርዳታ ሠራተኞች። ውጊያው ከተባባሰበት ኤልፋሸር ከተማ 50 ኪሎ ሜትር ተጉዘው ከአንድ የእርዳታ ጣቢያ የደረሱ 200 ነዋሪዎችን የተመለከቱ ሰራተኞች እነዚህ እንግዲህ በውጊያው መሃል በጥይት ከሚረግፉ ነዋሪዎች መካከል አምልጠው የወጡ ናቸው። ሁለቱ ተፋላሚ ወገኖች የመንግሥት ጦር እናም የፈጥኖ ደራሽ ኃይል አንዳቸው ሌላኛውን በጦር ወንጀል ሲከሱ የመንግሥታቱ ድርጅት ግን ሁለቱም በሰላማዊ ሰዎችና ወሳኝ በሆኑ መሠረታዊ አቅርቦቶች ላይ ጥቃት ሲፈጽሙ መቆየታቸውን ይገልጻል አሁን ውጊያ የገጠሙት የመንግሥት ጦር አዛዥ ጀነራል አልብርሃንና የፈጥኖ ደራሽ ኃይሎች መሪ ቻድ ተወልደው ሱዳን ያደጉት ጀነራል ዳጋሎ ውህደት ፈጥረው ዋናና ምክትል በመሆን ሱዳንን መምራት ጀምረው ነበር ሆኖም ወዳጅነታቸው ብዙም ሳይቆይ በመሐላቸው በተፈጠረ የስልጣን ሽኩቻም እንዲያም ሲል በመጪው የሱዳን ሁኔታ ላይ የታየ ልዩነት ተካሮ ወደ ግጭት ተሸጋገረ። በሚያዝያ 2023 በዋና ከተማ ካርቱም የጀመረው ግጭት መላውን ሱዳን አዳርሶ መቋጫ ሳያገኝ ሁለተኛ ዓመቱን ይዟል። ከ150 ሺህ በላይ ሕዝብ ጨርሶ ከ12 ሚሊዮን የሚልቁ አፈናቅሎና ከፍተኛ የኢኮኖሚ ውድመት አስከትሎ እንደቀጠለ ነው። ጦርነቱን ለማስቆም በርካታ ዙር የሰላም ንግግር በሳውዲና በባህሬን ቢደረጉም ውጤት ሳያመጡ ቀርተዋል። በጦርነቱ ጣልቃ የገቡ ወይም የተሳተፉ ሀገሮች መኖራቸው ሲነገር፣ ለአብነትም የተባበሩት አረብ ኤሚሬትስ ለፈጥኖ ደራሽ ኃይል ድጋፍ እየሰጠች ነው፣ ከዚያም አልፎ በቀጥታም የድሮን ጥቃት በመፈጸም ተሳትፎ አድርጋለች ሲል የመንግስት ጦር ይከሳል። አሜሪካም በፓስፊክ ውቅያኖስ ያደንዛዥ እጽ የጫኑ ባለቻቸው አራት ጀልባዎች ላይ ጥቃት ፈጽማ 14 ሰዎች መግደሏ ተነገረም። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ባሰራጩት መልእክት የአሁኑ ጥቃት ትላንት ምሽት በፓሲፊክ ውቅያኖስ መፈጸሙን ገልጸዋል። በፕሬዚዳንት ትራምፕ ትዕዛዝ በካሪቢያን ባህር የጸረ አደንዛዥ እጽ ዘመቻ መጠናከሩን ተከትሎ የተገደሉ ሰዎች ቁጥር ከ57 በላይ መድረሱን ሚኒስትሩ አመልክተዋል። ከዚሁ ጋር በተያያዘም አሜሪካም የዓለማችንን ግዙፍ ጦር መርከብ ወደ ቬንዙዌላ ባህር ዳርቻ ማስጠጋቷን ተከትሎ ውጥረት መንገሱ ሲነገር ኢራን መግለጫ አውጥታለች። የኢራን ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫም ቬንዙዌላ አቅራቢያም አሜሪካ የጀመረችው ወታደራዊ እንቅስቃሴ የካሪቢያንና የላቲን አሜሪካንን ሰላምና ጸጥታም አደጋ ላይ የሚጥል ነው ሲል አውግዟል። አሜሪካም በዓለም አቀፍ ባህር የምታካሂደው የተናጠል ወታደራዊ ክምችት ከህግ ያፈነገጠ ነው ብሏል ሚኒስቴሩ። ለአብነትም ከትላንት በስቲያም ሚሳኤል ተሸካሚ የአሜሪካ ባሕር ኃይል መርከቦች ከቬንዙዌላ ባህር ዳርቻም 11 ኪሎ ሜትር ርቀት ላይ መስፈራቸውን ጠቅሷል። ይህ አዋዜ ነው።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 እንዲሁም መቶ ፐርሰንት ለሚከፍሉ ደንበኞቻችን 30 ፐርሰንት የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 48 ላይ አለያም በ0998 ላይ ይደውሉ።